የተገበራቸው የድጋፍ ሰልፍ ተሳታፊዎች የህዳሴ ግድባችን የኢትዮጵያ እምርታና ማንሰራራት በሚያሳይ መልኩ ስናከብር የኢትዮጵያ ብሔር ብሔረሰቦች ህዝቦች በአንድነት፣ በወንድማማችነት፣ በመተባበር የገነቡት ኢትዮጵያን ወደ ነበረ ገናና ታሪኳ መመለሷን የሚያሳይ ህዝቦቿ በአንድነት ከዳር ዳር በመነሳት የውጭ ወራሪን አሳልፈው አሳፍረው በመመለስ በዓለም ደረጃ በነፃነቷ የምትታወቅ የጥቁር ህዝቦች የነጻነት ተምሳሌት የሆነች ሀገርና ህዝብ አሁንም ይህንኑም በመድገም በብዙ ብዙ የውጭ ጠላቶቻችን ከደጋፊዎቻቸው ጋር በመሆን ኢትዮጵያ በራሷ የተፈጥሮ ጸጋ፣ በአባይ ወንዝ ላይ እንዳትጠቀም ለማድረግ ከድሮ ጀምሮ የኢትዮጵያን ባለቤትነት ባገለለ መንገድ የተለያዩ ውሎችን በመፈራረም ህጋዊ ውን አስመስሎ ጥቅሙን ለመከልከል ከዚያም ሲያልፍ በተለያየ መንገድ ለማስፈራራትና ከጥቅማችን ለማስወጣት ጥረት ቢያደርጉም ባለታሪኩ የኢትዮጵያ ህዝብ ጊዜው ሲደርስ በአንድነት በመተባበር በወንድማማችነት ከሀብታም እስከ ድሃ ከሀገር ውስጥ ከውጭ ዓለም ሀገራት ያሉት ሁሉም ህዝብ በኢትዮጵያዊነት ሳቤ በመያዝ ከገንዘብ እስከ ጉልበት በመተባበር ይህውና የአባቶቻችን የአድዋ ታሪክ በመድገም በአፍሪካ የመጀመሪያ የሆነውን የኤሌክትሪክ ማመንጫ ግድብ በአባይ ወንዝ ላይ በመገንባት አጠናቀን ለዛሬው ቀን የተመረቀበትን ለማክበር ተገናኝተናል። እንኳን ደስ አላችሁ የተከበራቸው የሰላማዊ ሰልፍ ታዳሚዎች ለከፍታችን እና ለመበልፀጋችን ዋና መሳሪያ የሚሆነው በአንድነት በመቆም ስለሰላማችን ሰላማችን ማሰብ እና የጋራ አድርጎ መስራት ስንችል ነው። ከምንም በላይ የተጀመሩ የህዳሴ ጉዞዎቻችን ወደ ላይ ለመውጣት በቁጭት በአንድነት በወንድማማችነትና በህጣማችነት የሰላማችን ጉዳይ ለልማታችን ዋናው መሳሪያ አድርጎ በጋራ መጠቀም እንዳለብን እያሳሰብ ሰላማችን ሁላችንም ዘብ እንቁም። ጥቁር ህዝቦች በድጋሜ ያሰበውን ማድረግ እንደሚችል እንደሚያሳካ በጥቁር ህዝብ ታሪክ አድዋ ቀጥሎ የህዳሴ ግድብ ተገንብቶ በማጠናቀቅ ያሳየ በዲፕሎማሲው መስክ ርቀን መጓዛችን ያየንበት ትልቅ ገድልም ነው። የተከበራችሁ የደቡብ ጎንደር ህዝብና የደብረታቦር ከተማ ነዋሪዎች ለ14 ዓመታት ያሳለፋችሁት የደከማችሁበት፣ የሀሳብና የገንዘብ ድጋፍ በቦንድ ግዥ ያበረከታችሁት የሁላችንም የአንድነታችን ማሳያ ታላቁ ህዳሴ ግድብ ተጠናቆ ተመርቋልና ደስ አላችሁ፣ እንኳን ደስ አለን እያልኩ ይህ ብሔራዊ ጥቅምን በማስጠበቅ የዓለም አቀፍ ግንኙነት በሀገር ግብና ፍላጎት መሠረት ያደረገ የሀገራችን ህልውናና ደህንነት በማስጠበቅ መንግስታችን ምን ያህል ጽኑ አቋም እንዳለው ዋና ማሳያ ነው። ሀገራችን ኢትዮጵያ የሰው ልጆች በነጻነት ተፈጥሮ ነፃ ሁኖ የመኖር ተምሳሊት በጀግና ልጆቿ ያረጋገጠች የሉዓላዊነት ናሙናም ናት። ኢትዮጵያ ሀገራችን በአፍሪካ በዓለም ጥቁር ህዝቦች የብርሃን ደመራ የጥበብ ምድር በአግባቧው ቆና ተረርቶ ታሪኳንና ባህሏን ወደ ከፍታ ለማምጣት ቃል የገባው የለውጡ መንግስት እና የኢትዮጵያ ህዝብ ታላቁን የህዳሴ ግድብ ዳግማዊ አድዋን በአባይ ትውልድ እውን ሆኗልና በድጋሜ እንኳን ደስ አላችሁ እንኳን ደስ አለን ለማለት እወዳለሁ። ታላቁ የህዳሴ ግድባችን የመቻል ማሳያ፣ የማንሰራራት ጅምር ምልክት የሁላችን ማሻሪያ ያረፈበት የአንድነታችን ማህተም ነው። ይህ ታላቁ ግድብ በዓለም ካሉ ግዙፍ የህዳሴ ኃይል ማመንጫ ግድብ በአፍሪካ ቀዳሚው ሲሆን በዓለም ከ15ኛ ደረጃን የያዘ የህልውናችን መረጋገጥ ዋቢና የልዋላዊነታችንም መገለጫ ነው። አባይ አባይ አባይ ከጉጭት